መጀመሪያ አባት ወርቤ የሚባል አቋቋሙ ከዛ የአብይ ሸኔ የሚባል ተቋቋመ እሱ ነው ነው ማለት ነው ሀሜት አይደለም የአብይ ሸኔ አለ ምናምን የሚባለው ሀሜት አይደለም ትክክለኛ ነው ማለት ነው ትክክል ነው አብይ የሚመራው ነሽ መልሳ አብዲሳ የሚመሩት አማፂ ቡድን ብሎ አንዳንዴ ዊግ ይለብሱ ይለብሳሉ ሌላው ከኦኤልኤ ጋር የሚመሳሰል አላቸው። እነሱ በዛው ልክ ደግሞ ኦሮሚያ ውስጥ ኦሮሚያ ውስጥ የአብይ ፋኖ አለ። እነ ዳንኤል ክብረት የሚመሩት አለ። በዚህኛ በኩል አማራ የሚገሉትና የኦሮሞ ገደላችሁ ተብሎ ይሰራል። በዚህኛው በኩል ደግሞ እኛ የምናውቀው ፋኖ ነው። አማራ ክልል ውስጥ ለአማራ ሕዝብ እየታገለ ያለው ፋኖ ነው። ማንም ሰው የሚያውቅ እንቅስቃሴ ነው። ድሮም ነበር ፋኖ ነው። አብይ ኦሮሚያ ውስጥ የአብይ ፋኖ ነው አለ አማራን ኦሮሞን ይገሉና ፋኖ ገደሌ ይላሉ። ስለዚህ ታጠቁና አማራ ክልል ይደን ፋኖ እንዋጋ አሉ። እንደዛ ይላሉ። ሸኔ ሲባል የትኛው ሸኔ እንደሆነ ማንም ሰው አቅም ፋኖ ሲባል ትክክለኛው ፋኖ ይመስላቸዋል። ሰው ብዙ ሰው በዚህ አይኑ የታወረ ማየት የተሳነ አብዛኛው ሕዝብ እንደዚህ ነው ያለ። አሁን አሁን አይረዳም፣ ፋንም ሰው አይረዳም። ይሄንን እኔ ብዙ ግድያዎች መንግስት ውስጥ ሁኜ ያውቃል። ብዙ ግድያዎች፣ የተለያዩ ግድያዎች በመንግስት ሆን ተብሎ ከአስመራ የተመለሱ አብይ ጋር እየሰሩ ያሉ የአብይ ሸኔዎች አሉ። ከላይ ከጽህፈት ቤት ከኦሮሚያ ጸጥታ ቢሮ ምክትል ጀምሮ እስከ ታች ድረስ ከአስመራ የተመለሱ የአብይ ትክክለኛው ሸኔ ይሰማሉ። ሌላው ሌላ አበበ ገረሱ ታዲያስ ጨካኝ ምን አይነት አረመኔ! እንግዲህ የአማራ ጥላቻ ያላቸው ሰዎችን አብይ ሰብስበው ይሄ ነው ምካ ይሄ የኦሮሞ ሕዝብን አይወክልም እነሱ የፈጠሩት። በሌላ በኩል ደግሞ ፋኖ ብሎ የፈጠሩት አማራ ሕዝብን አይወክልም፣ የአብይ ፋኖ ማለት ነው። አማራ በገዛ አገሩ ላይ በገዛ ቀዩ ላይ በድሮን በመከላከያ እየተጨፈጨፈ ለምንድነው የሚሞተው? ሞቶ አማራ በገዛ ልጁ መተዳደር ያለበት አማራ። እኔ በግሌ ሁልጊዜ የሚያምነው ልክ የኦሮሞ ህዝብ መብት ይሄ ነው ካልኩ የአማራ ህዝብም ተመሳሳይ መብት ነው የሚያስፈልገው ብዬ ነው የማምነው። የኔ አብይ ግን ምንድን ነው የሚፈልጉት? እዚህ ጋር ሸኔ ብሎ አቋቁሞ እዚህ ጋር ፋኖ ነው ብሎ ኦሮሚያ ላይ አቋቁሞ አማራና ኦሮሞ ያቺ ኦሮሞ አማራ የተባለች እሷን አፈረሰ። አማራና ኦሮሞ ዳግም እንዳይነጋገር ጠላት ሆኖ አንዳንድ ቪዲዮዎች ሲወጡ እከሌ እንደዚህ አርግ ተብሎ በደህንነቶች ሲወጡ አይተናል። አንተም ታይታል። እንዴት ኬት ማን ነው እንደው አንድ ሰው ሁኔ እንደዚህም አታደርግም። ለመናገር ራሱ የሚከብዱ ነገሮች አሉ። ሰው ሁኔ ራሱ የማታደርገው ነገር አለ። ቃቃር የቱ ጋ ነው የሚጀምረው? እኛ እኔ እናሸት ነበረ በተለይ ለማ መገርሳ እንደከፋው በአንዳንድ ጉዳዮች ላይ ጥሩ ስሜት እንደሌለው ቪኦኤ ላይ ከመናገሩ ቀደም ብሎም እንደዚህ ውስጥ ለውስጥ እንሰማ ነበረ። አንድ እንደውም ቦታ ላይ ሀብል ሲሸልመው አብይ አህመድ እሱ ነገር ዝም ብሎ የመጣ አይደለም። እዚህ ራሱ ያኔ በዛ በጫጉላው ጊዜ በሃኒሙኑ ጊዜም እዚህም ሲመጣ የነበረውን ሁኔታና እንዲሆነ ቅር ያለው ነገር አለ ለማ የሆነ ወቅቱ አውጥቶ ማይናገረው ግን ደግሞ የሆነ የከፋው ነገር እንዳለ እናስባለን። በወቅቱ ያው አብይ አህመድ ኢትዮጵያ ኢትዮጵያ ስለሚል ጆሮም ሁሉም ትኩረቱም ወደ እሱ ስለሆነ ለማም በሌላ መልኩ ነበር ስናየው የነበረው። በእርግጥ ኋላ ላይ ነገሮች እስኪገቡን፣ ግን ምንድን ነው የሁለቱ በለማ ስም የሚጠራ የለማ ምንድን ነው ቲም የሚባል በለማ የሚጠራ ነው ያ ቲም ለማ፣ ከኋላ ሆኖ በኋላም እየተገፋ እየተገፋ አሁን ጭራሽ ከፖለቲካውም የማናይበት ሁኔታ ነው የተፈጠረውና፣ እንደው ታስታውሳለህ ምንድን ነው የሁለቱ ሰዎች እንደዚህ እየተለያዩ መጥተው አሁን መጨረሻ ላይ ባላንጣ የሆኑበት ለማና አብይ መጀመሪያ እንግዲህ አለመግባባት እነሱ መካከል የተፈጠረው ያው አብይ ብልጽግና የሚባል ድርጅት ለመፍጠር ለለማ ተናገረ። መጀመሪያ አይ አብይ ይሄ ነገር በዚህ ሰዓት አይሆንም። ህዝቡ እድል ሰጥቶናል አሁን በዚህ ሰዓት የምናደርገው የኢትዮጵያ ህዝብ የፈለገውን ፓርቲ እንዲመርጥ ምቹ ሁኔታ መፍጠር ብቻ ነው መሆን ያለበት። አብይ ጓደኛዬ፣ የኢትዮጵያ ህዝብን ቤተ መንግስት ለሁለት አመት የሰጠን ቀጣዩ ምርጫ ላይ ለመጀመሪያ ጊዜ ኢትዮጵያ ውስጥ ምርጫ እንዲኖር ነው። አይ አይሆንም፣ አብይ ተው፣ ሌላ አጀንዳ አታምጣም። አልተስማሙ ። ከዛ በኋላ ሽምግልና ሁሉ ተጀመረ። መስታወሳለሁ ነው የኦህዴድ ሽማግሌዎች አብይና ለማ መሀከል። እንግዲህ በዛን ጊዜ ለማ የኦሮሚያ ፕሬዝዳንት ነው። እንትን ተባለ ሽምግልና ተጀመረ። አብይ፣ አይ ይሄ ካልሆነ ማንም ኃይል አቆምኝም ብሎ ሄደበት። እንግዲህ ለማን አንተ እንዳልከው ጓደኛ ብሎ ወርቅ መሸለም እንደዚህ አይነት ነገር ያደርጋል በአደባባይ። ከዛ ውጪ ግን ለማን የሚያደርገው ለማን ያቺን እምቢ ስላለ? ብልጽግና የንግስናዋን ፓርቲ ለማ አልቀበልም ስላለ ለማ ላይ ዘመቻ ተጀመረ። ዘመቻ ብቻም አይደለም፣ ቀስ ተብሎ ለማን የመግደል ሙከራዎች ነበር በመርዝ ሁሉ። በመርዝ የኦሮሚያ ክልል ፕሬዚዳንትን በመርዝ ለመግደል ተሞክሯል። ለማ ሃይማኖቱን የሚወድ ሰው ነው። ለማ እንደውም ፖለቲከኛ አይደለም ትላለህ ብታገኘው። ካመነ ያምናል። እኔ ጓደኛዬ ስለሆነ አንድ ቀን ሊናገር ይችላል። ካመነ አመነ። አይ ምንም አይጠረጥርም። አንተ ግን እሱን እግዚአብሔር ይጠብቋል ብዬ ስለምገምት ነው። በእኔ የኔ እምነት ነው። አንድ ጊዜ በመርዝ ዱ እንዲሞት ሙከራ ተደርጓል። አብይ ነው የሚያደርገው። ምን ኦሮሚያ ውስጥ እኮ በመርዝ መግደል የተለመደ ነው። አሁን አለማየሁ አቶምሳ መርዝ ነው ያስበሉት። ከዛ በኋላ ካንሰር ሆኖበት ሞተ እና አብይ ለማ መገርሳ ኦሮሚያ ፕሬዚዳንት በነበረበት ጊዜ በየጊዜ የሚወራ የኦሮሚያ አመራር አካባቢ የሚታወቅ ነገር አለ። ለማ ካንሰር ይዟል፣ ልሞት ይችላል ተብሎ ይነገራል ሁልጊዜ እና ይታመማል፣ በሽተኛ ነው ለማ ምናምን ይባላል። ለማን ደግሞ ማግኘት አትችልም፣ ማየት አትችልም እና አዲሱ አረጋ ፖስት ሲያረጉ የለማን እንትን ስራዎች ብሎ የለማን ፎቶ የከሳ ምናምን ፈልጎ ነው ፖስት የሚያረጉ። በዛን ጊዜ ፎቶውን በሽተኛ አስመስሎ፣ ግን ለማ በሽተኛ አይደለም። ዛሬም ጤናማ ሰው ነው፣ እንገናኛለን እና በዛን ጊዜ ለእኛ የምንነገረው በነገራችን ላይ ከለማ ጋር ተቆራርጠን ነበር። እኛም የሆነ ሰዓት ላይ እናቢ ነው የሚያደርጉት ይህንን። እና ለማ ይታመማል፣ በሽተኛ ነው፣ እሱ እንትን ነው ይባላል። እኛም ተቀብለናል። ባይዘ ወይኔ፣ ሁሉም አመራሮች ለማ እኮ እንትን ነው ያሟዋል፣ ካንሰር አለበት ብለን ወስደናል። ለካ እነሱ እንትኑን ግራውንዱን ያመቻችሁ ነው ሰውየውን እንትን ለማድረግ እና በሆነ ጊዜ ያው ዲቴሉን አላወራም። እዛ ሀገር ያሉ ሰዎች አሉ፣ ግን መረጃ አገኝቶ ራሱን እንትን አደረገ። ከዛ ቀን ጀምሮ አብይና ለማ ጠላት ሆነ። ግን ለማ አንተ ያንተ ጥያቄ ከዛ ያንን ለኢትዮጵያ ሕዝብ ለምን አልገለጸም ትላለህ ለማ እንግዲህ በዛን ጊዜ ሃኒሙን ነው ለማ ፕሬዚዳንት ሆኖ አብይ ጠቅላይ ሚኒስትር ሆኖ በቃ ሁለቱ ሁለት ሳንቲም፣ እንትን የአንድ ሳንቲም ሁለት ገጽታ ተብሎ ነው ለማ አብይ ምንም። ለማ ራሱ ወጥቶ እኔና አብይን ሞት ብቻ ነው የሚያለያየን ብሎ ተናግሯል። አምኖ ነው እንደዚህ የሚለው ለማ። ይሄ ተንኮለኛ አይደለም እና ግን ይሄ የካንሰር ፖለቲካ ለእኛ ነው የምንነግረው፣ እንጂ እሱ ጋር ይደርሳል። አላቅም፣ ነገሩ ለካ እንደዛ ለማድረግ እንደሆነ። በኋላ ላይ ያ ሙከራ ሲደረግ ሰው መቶ ለሱ ሲናገር እና እሱም እንትን ብሎ ኮንፍርም ሲያደርግ ነገርዮ አብይ ላይ ተበላሸበት። አልተቻለም አብይ የተለያዩ ጊዜም የግድያ ሙከራዎች ተደርጓል። ለማ ላይ ማለት ነው። በአብይ ታዞ ሁለት ጊዜ ግድያ ሙከራው ተደርጓል። ሁለቱም ግድያ ሙከራዎች እሱ ከስልጣን በነገራችን ላይ የግድያ ሙከራውን ይመጣበታለሁ ለማ መፈንቅለ መንግስት ነው የተካሄደበት፣ ኦሮሚያ ላይ በሌሊት ከምሽቱ ሁለት ሰዓት ጀምሮ የስራ አስፈጻሚ የኦዲፒ ስራ አስፈጻሚ ስብሰባ ተቀምጦ ዘጠኝ ሰዎች ለማን ጨምሮ ማለት ነው እነ አዳነች አቤቤ፣ ነሽመልስ አብዲሳ፣ አዲሱ አረጋ እና ብርሃኑ ጸጋዬ እነ አብይ አህመድ እነ ዓለሙ ስሜ እነ ፍቃዱ ተሰማ ፍቃዱ ተሰማ እንግዲህ እነኚህ ዘጠኝ ሰዎች ተሰብስቦ ከሌሊቱ ከምሽቱ ሁለት ሰዓት በኋላ ሰው ከተኛ በኋላ ስብሰባ ብሎ ተባራል ተባለ። ምንድን ነው አለ ለማ። ተባራል ነገ ጠዋት ፓርላማ ቀርበ እንትን ሚኒስቴር ትሆናለህ፣ መከላከያ ሚኒስቴር ተባለ። ከዛ በኋላ ኦሮሚያ ክልል ፕሬዚዳንትነት ከፈለግ ሂደህ ታስረክባለህ፣ ካልፈለግ ገብተህ ትተኛለህ ተባለ። በቃ ሙሉ ሙሉ አዘጋጅተው ነገርየውን አየና አግሬሲቭ ናቸው እነሱ። እንግዲህ እኛ የማዕከላዊ ኮሚቴዎች አልሰማንም። ፕሬዚዳንት የኦሮሚያ ፕሬዚዳንት ሲነሳ እኔ ካቢኔ ያባለኝ አላውቅም። ጨፌ ግቡ ተባለ። ከእንቅልፍ ስንነሳ ጥዋት መሴጅ አለ በሞባይላችን ላይ። ጨፌ ገብታችሁ ጥዋት ግቡ ተባለ። ጨፌ ኦሮሚያ ስብሰባ እዛ ስንሄድ አጀንዳውን አናቅም። እኔ የጨፌ አባል አይደለሁም። ካቢኔ አባል ስለሆንኩኝ እሳተፋለሁ። ምንድን ነው ብለን እንትን ስንል ሽመልስ አብዲሳን ለፕሬዚዳንትነት እጩ አቀርብ። ምንድን ነው እየተቀነ እየሆነ ያለው ብለን እን በህጉ መሰረት አንድ ፕሬዚዳንት መጥቶ እኔ አልችልም ብሎ አቤቱታ አቅርቦ በምክር ቤቱ መጽደቅ አለበት። ለምንድን ነው የማትችለው አንተ? በህዝብ አትሊስት የሆነ ውሸት ምርጫም ቢሆን ተመርጠዋል። እዛ አባል ነው እሱ። መተ ስልጣን ማስረከብ አለብህ። ያ ምንም ነገር ከስልጣን ሳይወርድ ከስልጣን ሳይነሳ አቤቱታ አቅርቦ፣ ለምሳሌ ነገዱ ከስልጣን ለቆ ወደ ፌደራል የሄዱት አቤቱታ አቅርቦ ነው ያው አብይ ሸውዷቸው እኔ ጋ ኑና አግዙኝ ብሎ ነው። ነገዱም ከዛ ከአማራ ክልል ፕሬዝዳንትነት የተባረሩት ኑና እኔ ጋ ስራ አግዙኝ እኔ ልሞት ነው ብሎ ጠይቆ ነው። እኛ ጋም እኮ ለማ ከዛም በፊት ዝግጅት ሲያደርጉ የነበረበት እኛ እንዳንቃወም ብዙ ጥረት አድርጓል፣ አብይ እንደው እነዚህን ሰዎች እና ዳነችን እነ ሽመልስን እነ ፍቃዱ ተሰማን እንዴት ከጎኑ አሰለፈ? እንግዲህ ለማ ነው በኦሮሚያ እንትን ውስጥ በጣም ተሰሚነት ያለው። እንግዲህ አባዱላ ገመዳ መካከለኛውን አመራር ከቀበሌ ጀምሮ ያለውን ሲያደራጅ በዋናነት ብቅ ካሉትና ትልቅ አቅም ከፈጠሩት አንዱ ለማ ነው። ለማን የመሰለ በወደድ ውስጥ ተወዳጅ የሆነ ሰው እያለ እነዚህ ሰዎች እነ ፍቃዱ የተሰማ አለሙ ስሜ እንዴት ከአብይ ጎን የተሰለፉ? ጠቅላይ ሚኒስትር ሆኖ ቤተ መንግስት ስለገባ አቅም አለው ብለው ፈርተው ወይስ አምነውበት ምንድን ነው? እነዚህ ሰዎች ከጅምሩ የአብይ አህመድ ምልምል ናቸው። ነገሩ የተበላሸው ጅማ ጉባኤ ላይ ነው። ዘጠነኛው የኦህዴድ የኦህዴድ ጉባኤ ጅማ ላይ የተካሄደው የኦፒዲዮስም ወደ ኦዲፒ የተቀየረበት ጊዜ እኛም ማዕከላዊ ኮሚቴ የገባንበት ጊዜ ድራማ ተሰርቷል። እዛ ጋር ለማ ጉባኤውን መጨረሻ ቀን ነው መቶ የተሳተፈው። አብይ ነው ሁሉንም ነገር ጨርሶ ማን እንደሚመረጥ ማን ስራ አስፈጻሚ እንደሚሆን ማን ማዕከላዊ ኮሚቴ እንደሚሆን አብይ ጨርሶ ለማ አምኖት ነው መሰለኝ። ለአብይ የሆነ አብይ የራሱን ሰዎችን መልምሎ፣ በነገራችን ላይ እኔን የጠቆመኝ ለማ ነው። መድረክ ላይ ሆኖ ምልኬሳም ማዕከላዊ ኮሚቴ ይግባ ብሎ የጠቆመኝ። ከመድረክ ነው የተጠቆምኩ ብቸኛ ግራ ገብቶታል መሰለኝ። በዛ ሰዓት ለማ ራሱ መጠቆም ያለበት ሰው ቀርተዋል ምናምን ብሎ እጅ አውጥቶ እሱ ነው እኔ የጠቁመኝ እና ነገርዬ ከኦሮሞ ሚን መጀመሪያ